ኢትዮጵያ ከዚህ ቀደም ሁለት ጊዜ በመንግስታቱ ድርጅት የዘላቂ ልማት ግቦች ላይ ምን አይነት ስራዎችን ከውና ምን አይነት ውጤት እንዳመጣች የፍቃደኝነት ግምገማ ሪፖርት አቅርባ ነበር። አሁን ደግሞ ለሶስተኛ ጊዜ የዘላቂ ልማት ግቦች ሪፖርት ለማድረግ በዝግጅት ላይ የምትገኘው ኢትዮጵያ ሶስተኛውን ሀገር አቀፍ የዘላቂ ልማት ግቦች የፍቃደኝነት ግምገማ ሪፖርት ላይ መክራለች። በዚህ ወቅት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ በትጋቷና ና በጥረቷ የስራችውን ስራ ለዓለም በሪፖርት የማሳየት አቅሟን ማሳደግና ለተጨማሪ ስራ መነሳሳት እንደሚገባ አንስተዋል። አዲስ አበባ ላይ በተሰራው ስራ ክልሎች ላይ በተሰራው ስራ ስንዴ ላይ በሰራነው ስራ ማት ኢኒሼቲቮች አሉ። ግሪን ሌጋሲ ላይ የትኛውን ቦታ ብትሄዱ ኢትዮጵያ በበጎ መነሳት ጀምራለች። ይሄ ያስደስተናል። ይሄንን የሚያሰፋ ነገር ነው እንጂ መስራት ያለብን፣ ይሄንን የሚያጠፋ ነገር ደግሞ እንዳንሰራ ጥንቃቄ እናድርግ። ፕላን ሚኒስትር ፕላንና ዴቨሎፕመንት ሚኒስትር ያለ ክልሎች ደግሞ የራሳችሁ ቢሮ አላችሁ። ሁለቱ ተናበው ሳይንቲፊክ ጥናቶችን መስራት አለባቸው። ያው የተባለው ክፍልም ፕላን ኮሚሽን ውስጥ ስላለ ማለት ነው። ዳይሬክት ማድረግ ይቻላል፣ መስራት ይቻላል። እንዴት መስራት ያስፈልጋል ከተባለም ከቢሮዎች ጋር ስልጠናዎች ምኖች መስጠት ይቻላል እና አንዳንድ ጥናቶች ይህን የተናገርኩት ለክልሎችና ለከተማ አስተዳደሮች ብቻ አይደለም፣ ለፌዴራል ሚኒስትሪዎችም ራሱ በመድረኩ ክልሎችም ሆኖ ከተማ አስተዳደሮች በዘላቂ ልማት ግቦች ላይ በሚደረገው የሪፖርት ዝግጅት ላይ ቢካተትና ቢጨምር ያሏቸውን ሀሳብ አንስተዋል። በተጨማሪም በወሊድ ጊዜ የሚፈጠርን የእናቶች ሞት የቀነሰበትን ሂደት አስመልክቶ የሶማሌ ክልል ችግሩን የፈታበትን መንገድ በምሳሌነትም አቅርቧል። በሰባት አካባቢዎች እጥማ ተደርጎ ሀይ ማተርናል ደስ ያለባቸው አካባቢዎች ያሉ ክሊኒኮች ሁሉ ቦታ ሆስፒታል ማድረስ ስለማንችል ተጨማሪ አንድ ክፍል ሰፋ ያለ ኦፕሬሽን ሩም በመጨመር ባለሙያን በዛ አካባቢ በመመደብ ኢንሴንቲቫይዝ በማድረግ ትንሽ ወጪውን ልችል በሚችልበት ሁኔታ አድርጎ በመወሰድ አስራ ሰባት ሪሞት ወረዳዎች ላይ ሄልዝ ጤናዎች ላይ የተሞከረ ፕራክቲስ በሚገርም ሁኔታ በአስራ ሰባቱ አካባቢ ማቴርናል ዴዝ ዴዙ ኦልሞስት ዜሮ ገብታ ማለት ይቻላል። ሲምፕል ቀዶ ጥገና እዛው ማድረግ ከአሁን በፊት እንግዲህ መቶ ኪሎ ሜትር ሰማኒያ ኪሎ ሜትር በአምቡላንስ ተወስዶ የሚሄዱት ነው። እንደዚህ አይነት ነገሮችም በሌሎች አካባቢዎች በሌሎች ክልሎችም ያሉ ፕራክቲሶች ከሁሉም ተወስደው ለሚሴጂንግ በሚረዳ መልኩ ብናቀርብ እዚህ ላይ እንደ ቻሌንጅ የተጠቀሰውን ኢንተርናሽናል እና መልቲላተራል ዲቨሎፕመንት አሲስታንስ ጋር ያሉ ችግሮችን ባይፓስ ለማድረግ እና የሚሰራ ነገር ሰክሰስ ስቶሪ ስለሚፈልጉ እነዚህ ፓርትነሮች አሳምነን ያን አንሎክ ማድረግ እንችላለን። በተለይ ከልማት እቅዱ ግቦች አንጻር በተነደፈው የንጹህ መጠጥ ውሃና ሳኒቴሽንን በተመለከተ በተለይ በጽዱ ኢትዮጵያ ኢኒሽቲቭ እና ተጀምሮ ከፍተኛ ውጤት በተገኘበት የኮሪደር ልማትም ማሳካት እየተቻለ መሆኑ በሪፖርቱ ላይ ተመላክቷል። የሰውን ህይወት ማሻሻል ላይ ነው ትልቁ ለውጥ ሰዎች ክሊን ኤንቫይሮንመንት ውስጥ እንዲኖሩ መጸዳጃ ቤት እንዲያገኙ በአኗኗር ዘይቤ መሻሻል እንዲታይ ስሞል ቢዝነሶች በተሻለ ሁኔታ መስራት እንዲችሉ እድል የከፈተ ትላንት በጣም ጥቂት ሰው ይኖርበት የነበረውን ለብዙ ሰው ለመኖርና ለመስራት እድል የከፈተ ነው። ስላም ኤሪያን ከመቀየር አንጻር ደግሞ ትልቅ ምሳሌ ነው። እኔ አዋሪ በጥሩ ሁኔታ ተቀምጧል። ፒያሳ፣ ፒያሳ ከአድዋ ጀምረን እዛ አካባቢ ይሰሩ ያሉ ሞሎች፣ ሱቆች፣ በግሪን በመንገዶች አጠቃላይ እዛ ትልቅ ኔትወርክ እና የአካባቢ መልሶ ማልማት ትልቅ ማሳያ ነው። ስራ እድል ፈጠራ ላይ ያለው አመርቂ ውጤት በተለይ ኢኮኖሚው እየተጓዘበት ያለውና እየፈለገ ያለው ከፍተኛ የሰው ኃይል በሚፈለገው ደረጃ ማደግ እንዲችል ያስቻለ ስለመሆኑ የተነሳ ሲሆን በማኒፋክቸሪንግ ዘርፍም ቢሆን ባለፉት አራት ዓመታት የታየው እድገት ተጠቅሷል። አሁን ከ48 እስከ 13 ያለውን አጠቃላይ እድገት ስናየው በማርኬት ውስጥ ከ30 ፐርሰንት የገበያ ድርሻ ወደ 40 ፐርሰንት ያደገ የገበያ ድርሻ የማምረት አቅም አጠቃቀሙ 46 ከነበረበት ወደ 61.2% ያደገበትን ኢቭን የኢምፖርት ቢልን የገቢና የወጪ ንግድ ሚዛንን በማጣጣም ረገድ የደረስንበትና ያስገኘነው ውጤት ሲግኒፊካንት ተደርጎ የሚወሰድ ነው። ኦፍ ኮርስ ካለን አጠቃላይ አቅም አኳያ የሚቀራው ነገር እና መሰረት ያለባቸው ነገሮች እንደተጠበቁ ሆኖ ግን ያለፉት ዓመታት ትሬንዱ በሙሉ የሚያሳየው እጅግ በጣም ተስፋ ሰጪ አበረታች እንደሆነ ነው የሚያሳየው። አርባን አንኤምፕሎይመንት ከዳታ ወደ ኋላ ስለተወሰደ ነው ሊባል ይችል ይሆናል። ነገር ግን የትኛውም የሀገሪቱ ጫፍ በግብርና በኢንዱስትሪ በማይኒንግ በቱሪዝም ስራ ውስጥ ነው ያለው በዲጂታል ኢኮኖሚ ስራ ውስጥ ነው ያለው። ስራ ብቻውን መቆም አይችልም። የሆል ኢኮኖሚ ኮንሰፕት ነው ስራ ያለው ያለውና ከዛ ጋር እንዴት ነው ኢንተርፕሬት የሚደረገው የሚለውም አይ ቲንክ በደንብ ማየት የሚጠይቅ ይመስለኛል። ፋክቱን እንዳለ ከማስቀመጥ ባሻገር እነዚህ ሀቆች እንዴት እንደሚታረቁም ማሰብ ወይም ፕሮባብሊ ትልቁ ዶኪመንት ውስጥ ካለም ማየትና እነዚህን ፋክቶች ወደፊት ማምጣት የሚጠይቅ ይመስለኛል። በመድረኩ ሌላው የተነሳው ጉዳይ የተዘጋጀው ሪፖርት የ2017ን ያላካተተ ነው የሚለው በከተማ አስተዳደሮችም ሆነ በክልሎች የተተቸ ሲሆን ከመድረኩ ምላሽ ተሰጥቶበታል። ኦልሞስት ለዚህ ጉዳይ ስንዘጋጅ ወደ ሰባት ወር አካባቢ ይሆናል። በዚህም ምክንያት የ2017 መረጃ አይካተትም። ያው እዛም ስናቀርብ ምንድነው ገደብ ያለበት ፍሬምወርክ ነው የሚሰጠው። ያው ኤስዲጂም እንደምታውቁት ሁሉም ኢንዲኬተር የምንፈልገውን ነገር ሁሉ አይዝም። በዚህ ምክንያት በዛ ፍሬምወርክ ውስጥ መስራት አለብን። በጣም ጥሩ የሰራ ናቸው። በኢንዲኬተሩ ሪፖርት ማይደረጉ ግን ናሬት የምናረጋቸው ነገሮች ይኖራሉ። ለዛ ነው ኬዝ ቦክሶችን ለማስቀመጥ በሪፖርቱ የጣር ነው እንግዲህ 23 24 ነው ያካተተው እንዳየሁት፣ አንዳንድ ዳታዎች ደግሞ እንደውም ወደ 22 23 ያመላክቷሉ። አልፎ አልፎ ውሃ ላይ አሁን እንደዚህ አይቻለሁ። በተለይ የገጠር አካባቢ የከተማ የከተማ ይመስለኛል እሱ አካባቢ ያሉ ይሄ በዚህ መለኪያ ካየ ነው ተስፋ የሚሰጥ እና ማሳካት እንችላለን ብለን የበለጠ አግሬሲቭ እንድንሆን የሚያደርግ ነው። እንደተባለው ያሳካናቸውም ጥሩ የሄድንባቸውም ወደኋላ እንዳንመለስ መስራት ሌሎችን ደግሞ በሚገባ እንደገና ዲስከስ አድርገን እንደ መንግስት ስትራቴጃይዝ አድርገን አቅደናል። ያቀድነው መፈጸም ነው። ዞሮ ዞሮ ግን በዚህ ጉዳይ ላይ ደግሞ ራሱን የቻለ ሌላ መድረክ ፈጥረን እንዴት እነዚህን እናሳካለን የሚል በደንብ ስትራቴጃይዝ መደረግ አለበት። የተባለውም መወሰድ ያለበት ነው። ምንም ይሁን ግን ትምህርት ይሰጣል። ይሄ እንዴት ነው ስራን የምናቅድ፣ እንዴት ነው ስራን ሪፖርት የምናደርግ፣ እንዴት ነው ስራን የምንቆጣጠር የሚለው ጉዳይ ላይ በጣም ብዙ ትምህርት የሚወሰድበት ነው።